ቀያሚ አይደለሁም፣ ስለማታኙ ከሆነ እንጂ ሲጠበብብኝ ውሎ ያደረች ቆንጆ ነኝ። በመውደድ ብልጅታ ገድላ ታነሳለች በጥርሷ ፈገግታ አይደለ ያለው ዘፋኙ? እንግዲህ እግዚአብሔር የስሜት ባለቤት ከሆነ የእርሱም ፈገግታ የመሰለው ውበት አለሽ ባሉኝ ማግስት ምን ያደርጋል የሰከነች አይደለችም ይሉኛል። ፈገግታሽ የሰማይ መላእክትን መጎናጸፊያ ይመስላል ባሉኝ ማግስት እንደ ሸርሙጣ ታሽካካለች ይሉኛል። የሰውነቴን መዋቅር ከምርጥ ቀራጺው ውብ ቅርጽ ጋር ባነጻጸሩት ማግስት ክብሯን አትጠብቅም፣ ለስሜቷ ትተኛለች ይሉኛል። አይ ሰው ደሞ ሌላ አላስከትልላችሁ። ያላዋቂም አይደለውም። ቤተሰቦችንና በደቦ ያሳደጉኝን የሰፈሪን ሰዎች ጨምሮ የሚያውቁኝ ሁሉ ከመዋለ ህጻናት ጀምሮ እስከ ማስተርስ በማድረግ መጨረሴን አድንቀው ሳይጨርሱ ምን ያደርጋል፣ ቆማ መቅረቷ ነው ይላሉ። አይ ወይኔ ማወቅ የሚሹት ነገር ሲኖር እንዳልጠየቁኝ የዕለት መፍትሄ ሲሹ እንዳላማከሩኝ በኪሎ የሚበልጣትን መጽሐፍ ይዛ የምትዞር ጎረኛ ናት ይሉኛል። ስሜት አልባም አይደለውም። ዛር እንዳለበት ባለውቃቢ አብሮኝ እንዳላበደ የሚያደርገኝ ጠፍቶት በስሜት እንዳልሰከረ የእሱ እብደት ጎበስ ያስበለው የኔ ያለ መሽኮርመም ብዙውን የምታውቅ ባለጌ ያስበለኛል። ታውቆ ተሙቷል አመላቢስ አይደለውም? ግልጽነቴ ደንቆት አንቺን ያገኘው እንድ በለው አፈሰ ባለን ቅጽበት ለምን ታዲያን ታታፍሰኝም ስለው ሴት ልጅ እንዲያትልም ይለኛል። እሱ ወይስ ሰኔ አመል የሌለን ፍርዱን ለእናንተ ልተው። አላማኝ አይደለውም። ሃይማኖቴ ፍቅር ነው አላ የሰውን ልጅ ሁሉ መውደድ፣ ራሴንም እወዳለሁ። ለዛ ነው። ሌሎችን የሚወድ ልብ ያለኝ፣ ለራሱ ፍቅር የሌለው ለሌላ ተርፎት የሚለግሰው መውደድ አለው ብትሉኝ ያንቀኛል። በሰውኛ ልኬት ሰውን የመውደድ ጣሪያ ራስን ከመውደድ ልክ መሆኑን ለማሳየት ይመስለኛል ክርስቶስ ከህግ ሁሉ የበላይ ህግ የትኛው መሆኑን ሲጠየቅ ባልንጀራህን እንደ ራስ ውደድ ያለው። ብቻ የፈጣሪ ትርጉሙ ለእኔ ፍቅር ነው። የማዳዩን ፈጣሪ ማምለክና መውደድ በአምሳሉ በፈጠራቸው ሰዎች ውስጥ አለ ብሎ ማመን እነሱም ማክበርና መውደድ ነው። ፍቅር ከክፋት በብዙ የራቀ ነውና ለክፋት የሆነ ልብ የለኝም አሉ። ግን አንዳንዶች እንደነሱ በሃይማኖት ካባ ራሴን ደብቅ ያለማስመሰሌን እያሙ እዛው ካባች ውስጥ ይደበቃሉ። በልባቸው ጠብታ ቅንነት ሳይኖር ለፍቅርና እግዜርን ለመፍራት የሚኖሩ ያስመስሉታል። ድንቄም ጽድቅና! እኔ ግን ከክፉ ልብ ከመነጨ ምርቃት ይልቅ በአንድ ልብ ከቅን ልብ የሆነ እርግማን ይሻላል ባይ ነኝ። አረ ብርጉድሽ ቀርቶብኝ ፈሰሽም ባያሽልኝ ትልበራ አክስቴናኔ ንፉግ አይደለውም። መስጠት ከመትረፍረፍ አንጀት የሚፈልቅ ወይም ደግሞ ከመብዛት ማዕድ የሚዘገን አሊያም ከመበልፀግ ማህፀን የሚወለድ እንዳልሆነ አውቃለሁ። መስጠት ከመንፈስ እንጂ ከሌላ እውቀት የተጋባ መክሌትም አይመስለኝም። ያው መክሌት ያልኩት መስጠት ከምግባር ስለሚልቅቤ ነው። መስጠት በትርፍ ካርዶች የምትቆመርበት ሲሆን ግን ለሰማዩ ጽድቅም ለምድሩ ብድራትም መብቃቱን እጠራጠራለሁ። በየእለት ልመናዋ የምሰጠው አታሳጣኝ እያለች የምትለምን ልበ መልካም አክስትናት ያሳደገች። የአራዳ ደንባራ እንዳልመስላችሁ ባህሌን አክባሪ መሆኔን ባወደሱ ቅጽበት እናትና አባቴ ባወጡልኝ ስም ባንቺ ወግ አየሁ ሲሳለቁ ሰማቸዋለሁ። በእርግጥ ቤተሰቦች አንዳንዴ ከአስር ተከታታይ ወንድ ልጅ በኋላ በየደብሩና በየደጀ ሰላሙ ተደፍተውና በአዋቂውና ውቃዊው ቤት አፈንድደው የወለዱኝ ሴት ልጃቸውን እንኳን ለግለሰብ ለሀገር አረምን ለሀገር ለአህጉር ራሱ የሚበዛ አርፍተ ነገር ስም ከነተጎታችሁ ማንዘላዘል ውዴታ ነው ጥላቻ ብዬ አስባለሁ? በአንቺ ወጋየው የእኔ ስም መጠሪያ ሳይሆን የወላጆች የተረክ ነው። ያለፈ ታሪካቸውን፣ የውልደቴን ፈንጠዝያቸውን፣ ምናልባትም የሰፈር ሰው ሴት ልጅ ፍለጋ ደርዘን ወንድ ታቀፉ ሽሙጥ የተቀባበላቸውን ስላቄ ያመልስ ምት ምን አለፋችሁ ያደለው የህይወት እርምጃ ከአፍ እስከ ገደፉ እያለ መጻፍ ይጽፋል። ያኔ ቤተሰቦች የህይወት ታሪካቸውን ለዓመታት እንዲነብብ በእኔ ስም በደማቁ ጽፎታል። የሚጠራኝ ሁሉ ያነብላቸዋል። እውነታው ሰዎች ሊያወድሱ ከፈለጉ ከፈጣሪ ታናሽ ያደርገዋል። ሊዘልፉ ከፈለጉ ደግሞ ሳጥናኤል ለሚቀራበት ክፉ ያደርገዋል። ከሰማቸው ደግሞ ራስን የመሆን እድል አይሰጡም። ሁሉም በፈለጉት መንገድ ሊቀርጹ መጥረቢያ ይስላሉ ልብን ከከፈትክላቸው የየድርሻቸውን ጠርቦ ቅርጽ ርባ ያደርገዋል። በእርግጥ በአንድ ነገር እስማማለሁ፣ እሳት ሳይኖር ጭስ በፍጹም የለም። እሳት ባህሪን ከሚያንቀለቅሉትና ከሚያሳሙኝ ምክንያቶች አንዱ የቢኒያም አይነት ወንዶች ናቸው። ይሄ የማልቋቋመው ወንዳሙ ውበት ያላቸው ወንዶች። ወንዳዊ ውበት የምለው የሰፋ ደረት ትከሻ፣ ወይም የጎላ አይንና ሰልካካ አፍንጫ አሊያም ረጅም ቁመና አይነት የአካል ውቅረቶችን አይደለም። የሆነ እንቅስቃሴያቸው አስተያየታቸው የከንፈራቸው እንቅስቃሴ፣ አረማመዳቸው አላደለ ይሄ የድምፃቸው፣ ምንት አሳሳቃቸው፣ ብቻ ሽፍደት ያለበት አይነት ጥቂት ወንዶች አሉ። ቢኒ የውሸት ባሪ ዳግማዊ ታናሽ ወንድም ከጥቂቶቹ አንዱ ነው። ገና የወንድሙ ሚስት ሊተዋወቀኝ ሲል ነበር ኖ በአንቺ ወጋየው አት ባልጌ ያልኩት ለራሴ